በደቡብ ኢትዮጵያ ክልል የሚገኘው የማዜ ብሔራዊ ፓርክ የተለያዩ ብርቅዬ አዋፋትና የዱር እንስሳት መናሪያ ከመሆኑም ባለፍ ከሌሎች ፓርኮች በቅርብ ርቀት ላይ በሆኑ ልዩ ያደርገዋል። የቀድሞ የፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፓርኩን በጎበኙበት ወቅት ባስተላለፉት መልእክት የኃይለማርያምና ሮማን ፋውንዴሽን በደቡብ ኢትዮጵያ ክልል የሚገኘውን የታማ ኮሚኒቲ ጥበቃ አካባቢና የማዜ ብሔራዊ ፓርክን በማልማት ለአካባቢው ማህበረሰብ በቱሪዝም ኢንዱስትሪ የገቢ ምንጭ ለመፍጠር በትኩረት እየሰራ ይገኛል ብለዋል። ደቡብ ኢትዮጵያ ክልል ውስጥ እና አጎራባች ክልሎች ጋር ተያይዞ እዚሁ አካባቢ ወደ ሰባት ብሔራዊ ፓርኮች አሉ። ያው የምታውቋቸው የኦሞ፣ ማጎ፣ የታማ ኮሚዩኒቲ ኮንሰርቬሽን ፓርክ እንደዚሁም ሎካ አባያ፣ ነጭ ሳር፣ ጨበራ ጩርጩራ እና ይሄ ማዜ ፓርክ ነው። እኛ ፕሮጀክት የምንሰራው በሁለቱ ላይ ነው። በማዘ ብሔራዊ ፓርክና በታማ ኮሚኒቲ ኮንሰርቬሽን አካባቢ ነው። የታማ ኮሚኒቲ ኮንሰርቬሽን አካባቢው እንዲካለል ከቀድሞ የደቡብ ክልል ብሔሮችና ብሔረሰቦች ክልል አመራሮች ጋር በመነጋገር አዋጅ እንዲወጣለት ተደርጎ አሁን ወደ ስራ የገባ ፓርክ ነው። ይሄኛው ፓርክ የቆየ ነው። በ1997 ዓ ም የተካለለ ፓርክ ነው። ክልሉ ፓርክ መሆን አለበት ብሎ ያካለለው። እንደ አጋጣሚ ሆኖ የዛን ጊዜ የክልሉ ርሰ መስተዳድር ነበርኩኝና ከመጀመሪያውም የማውቀው ፓርክ ነው። የማዜ ፓርክን ከህገ ወጥ አደን በመከላከልና አስፈላጊውን መሰረተ ልማት የማሟላት ስራዎችን የሀይለ ማርያም ና ሮማን ፋውንዴሽን እያከናወነ እንደሚገኝ አብራርተዋል። ፓርኩ ውስጥ ያለው እንዳያችሁት መሰረተ ልማት አነስተኛ ነው። ፕሮጀክቱ አንዱ የያዘው የፓርኩን መሰረተ ልማቶችን ማሟላት ነው። ከዚህ አኳያ ጽሕፈት ቤቱ ደካማ ነው። ያንን ጽሕፈት ቤት ግንባታ በተወሰነ ደረጃ እንደግፋለን። መኪኖች አሉ የሚገዙ ከፕሮጀክቱ ጋር ተያይዞ፣ ለፓርኩ ስካውቶች ሳይቸገሩ በየቦታው ተንቀሳቅሰው መቆጣጠር እንዲችሉ የሚያደርግ ስራ ይሰራል። የስካውቶች የተሟላ ኢኩፕመንት ምንድነው? ይሄ ቁሳቁሶች ያስፈልጓቸዋል ከሬዲዮ ጀምሮ የተለያዩ ቁሳቁሶች፣ መገናኛ መሳሪያዎች፣ ዘመናዊ ቴክኖሎጂዎችን የያዙ ያስፈልጋሉ። እነዚያም በፕሮጀክቱ የሚሟሉ ይሆናሉ። በቀጣይም ድርጅታቸው የማዜ ብሔራዊ ፓርክን ከደቡብ ምዕራብ ኢትዮጵያ ክልል ጋር ከሚያዋስነው ጨበራ ጩርጩራ ብሔራዊ ፓርክ ጋር የሚያገናኛን ወሰን በኮሪደር ልማት በማልማት ሁለቱንም ፓርኮች በአገሪቱም ሆነ በአፍሪካ አስደናቂ ግርማ ለማጎናጸፍ ይሰራል ብለዋል። ጨበራ ጩርጩራ ትልልቅ እንስሶች አሉት፣ ዝሆን አለው ባፈለው በስፋት ምንድን ነው ይሄ አሁን። በዚህ በኩልም በዘንቲ ወንዝ አካባቢ ጎሾች አሉ፣ ግን ቁጥራቸው ትንሽ ነው ከወዲያ ጋር ሲታይ። ስለዚህ ጨበረ ጩርጩራ ያለው እዚህ የለም፣ እዚህ ያለው ጨበረ ጩርጩራ የለም። ሁለቱ ሲደመሩ ሙሉ ፓርክ ይሆናሉ ማለት ነው እና በሂደት ሎጆች በወዲያም በወዲህም በኩል ይሄ ጊቤ አራት ሃይድሮ ፓወር ወይም ኮይሻ ሃይድሮ ፓወር ሲጠናቀቅ ሐይቅ እዛ አካባቢ ስለሚተኛ ያንን ሐይቅ ማዕከል አድርጎ በጀልባ ከሁለቱ ፓርኮች ጋር እያገናኙ እዛም አካባቢ ሎጆች እንዲሰሩ ፕላን ውስጥ አለ። ባለሀብቶችን መጥተው እንዲሰሩ ጥሪ እናቀርባለን። ስለዚህ በአጠቃላይ ተስፋ የሚሰጥ አይነት ፓርክ ነው። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ በበኩላቸው በክልሉ የሚገኙ ብሔራዊ ፓርኮችን በማልማት ሀገሪቱ ከቱሪዝም የተሻለ ገቢ እንድታገኝ በቅንጅት እየተሰራ ነው ብለዋል። የማዜ ብሔራዊ ፓርክ በርካታ የዱር እንሰትና አፋት መናሪያ በመሆኑ ፓርኩንና ጥበቃ ላይ ልዩ ትኩረት ሰጥተው እየሰሩ መሆናቸውን ገልጸዋል። በፓርኩ ውስጥ ለእንግዳ ማረፊያነትና ቱሪስቶች ፓርኩን በሚችው ተዛዝሮ እንዲጎበኙ የመሰረተ ልማት ዝርጋታዎች በቀጣይ በትኩረት እንደሚሰሩም ተናግረዋል። ማዜ እንዳልኩት በጣም በርካታ ሀብቶች ያሉበት ነው። በርካታ የዱር እንስሳት አዕዋፋት ያሉበት ነው። ነገር ግን የቆዳ ስፋቱ በጣም ዝቅተኛ ነው። ሁለት መቶ ሁለት ስኩዌር ኪሎ ሜትር ማለት በካሉ ን ፓርኮቹ ብሔራዊ ፓርኮቹ በጣም ትንሹ የቆዳ ስፋት ያለው ፓርክ ነው። ስለዚህ እሱን የማስፋፋትና የማካለል ስራ ነው አንዱ ቀጣ የሚያስፈልገው ማለት ነው። በዙሪያው የተያዙ በፈር ዞኖች አሉ። እነሱን የማስለቀቅና ቦታውን ለዱር እንስሳት ምቹ የማድረግ የቆዳ ስፋቱን ካለው ሪሶርስ አንጻር በቂ እንደሆን ማድረግ ስራ ነው። ሁለተኛው የመሰረተ ልማት ስራ ነው የመሰረተ ልማት እንደምታዩት የመንገድ መሰረተ ልማት በጣም ወሳኝ ነው። ማዜ ለጉብኝት በጣም ምቹ የሆነ ቦታ ያለ ነው። ብቹ ጂኦግራፊካል አቀማመጥ አለው። ውስጥ ለውስጥ መንገዶችን ለጉብኝት ክፍት ማድረግ ስራ ነው። እሱንም ያው ከኃይለማርያም ና ሮማን ፋውንዴሽን ከማዜ ፓርክ ላይ ይሰራል። በተለያዩ ነገሮች ይሰራል ና አሁን የመንገድ ስራም የጀመረበት ሁኔታ አለ።